እግዚአብሔር ወይ እናመሰግናለን፣ ስለ ስለ ሰጠኝ ጊዜ እናመሰግናለን። ክብር ለአንተ ይሁን። ለዚህ ቀን አድርስ፣ ለዚህ ቀን ስላደረስክ ተባረክ። በሰማይና በምድር የተፈረደው እግዚአብሔር ወይ እናመሰግናለን፣ ስለ ታላቅነቱ፣ ስለ ክብርነቱ፣ ስለ ከፍታው እናመሰግናለን። በሰማይ መላእክቶች በእግዚአብሔር ፊት ተንበርክኮ እንደዚህ ፊታቸው በለተላዘፍቆ ስለሚሰግዱ እግዚአብሔር ወይ በኢየሱስ ክርስቶስ ስም

ሞልታለች እያሉ እንደዚህ ተዘግተው ለአንተ ያመሰግናሉ። አንተ ተባረ ክብር ሁሉ ለአንተ ይሁን። ከፍ በል ከፍ በል ከፍ በል ከፍ በል ከፍ በል ከፍ በል ከፍ በል። ስግደት አሚልኮ ስግደት አሚልኮ ለአንተ ይሁን ለአንተ ይሁን። አመሰግናለሁ አመሰግናለሁ። ሃሌሉያ ሃሌሉያ። በእግሩ እያሸበሸቡ በእጁ እያጨበጨቡ ለእግዚአብሔር እያመሰገኑ ነበር። ስለዚህ ጌታ ሆይ ኢየሱስን በእጅ